ኤኔ፣ ስጥልን የከበረ ሰላምታችን በመላው አለመሆናችሁ ቃለ ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ከሀገር ቤት፣ ከባህር ማዶ ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቀደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። በዚህኛውም ጥንቅራችን ከእኛ ጋር ስትቆዩ ላይክ፣ ሰብስክራይብ፣ ሼር እንድታደረጉ በአክብሮት ጋብዘን ሰሞኑን በተለይም በተለይ ሁኔታ ላደረሳችሁን ሀሳብ አስቴት ከልብ አመስግነናል። ያም ምላሾችን ለመስጠት ትሞክረናል ከልብ እናመሰግናለን። በዚህኛውም ጥንቅራችን የተወሰኑ ሀገራዊ ጉዳዮችን ለእናንተ ውድ አድማጮቻችን የምናደርስ ይሆናል። ታደምጡታላችሁ። ከባህር ማዶ ወጣ እንላለን። ትልቆቹን ክለቦች የተመለከተ ወቅታዊ ጥንቅሮቻችን ዛሬም እንደተጠበቁ ነው። ከአውሮፓ ሻምፒዮንስ ሊግ የውድድር አመት መጠናቀቅ በኋላ ይፋ የተደረገ አንድ መረጃ አለ። ታደምጡታላችሁ። የአውሮፓ ሻምፒዮንስ ሊግ ምርጥ ተጫዋቾች እና ምርጥ 11ም ይፋ ተደርጓል። የፈረንሳይ ፖሊስም መግለጫ ሰጥቷል። ከዚህ ጋር በተያዘ የአውሮፓ ሻምፒዮንስ ሊግ የተወሰነ መረጃ ለእናንተ ውድ አድማጮቻችን የምናደርሳችሁ ይሆናል። በአውሮፓ ትልቆቹ ክለቦች ባርሴሎና ቤት ከዙር ጋር በተያዘ ወሳኝ መረጃዎችን ሰምተናል። ሪያል ማድሪድ እንደለመደውም ወሳኝ ተጫዋቹን ጉዳት ሲያስተናግድ አንድ የአውሮፓ ግዙፍ ክለብ ተጫዋች ሀገሩ ናና ተጫውትልን ብትለውም ለሀገሩ የቀረበለትን ጥያቄ ሳይቀበል ቀርቷል። በፕሪሚየር ሊጉ ዛሬ በርካታ ዝውውሮች ተጠናቀቁ። ድ ቤተሰቦቻችን ሲጠበቁ የነበሩና እንደዚሁም ያልተጠበቁ ዝውውሮችን የሰማንበት ቀን ነው። በፕሪሚየር ሊጉ ትልቁ ክለቦች የፈጸሟቸው ዝውውሮች አሉ፣ እናነሳለን። አንደኛው ማንቸስተር ሲቲ ነው። ለዓለም ክለቦች ዋንጫ ራሱን እያጠናከረ ነው። ስለ ሁለት ዝውውሮች በሲቲ ቤት እናነሳለን። በሰማያዊዎቹ ቼልሲም በኩል በተመሳይ ራሳቸውን ለዓለም ክለቦች ዋንጫ በደንብ እያዘጋጁ ነው። በዚህ ላይ ደግሞ በፕሪሚየር ሊጉ ልምድ ያላቸውን ተጫዋቾች ማሰባሰባቸውን ቀጥለዋል። ቼልሲ ቤትም በተመሳይ የዝውውር መረጃ ለእናንተ ውድ አድማጮቻችን የምናደርስ ይሆናል። በሻምፒዮኖቹ ሊቨርፑል በኩል 18 ሚሊዮን ፓውንድ በሚደርስ ሂሳብ ዛሬ ተጫዋች ሸጠዋል። ለሊቨርፑሎች በጣም ወሳኙን ተጫዋቻቸውን በዛሬው ልት ስለሸጡት ሊቨርፑሎች እና እንደዚሁም ሊቨርፑልን ይቀላቀላል የተባለው ተጫዋች ሃሳቡን አጋርቷል። በሊቨርፑል በኩል ስለ አዲስ ፈራሚዎችን በተመሳሳይ ምናደርሳችሁ መረጃ አለ። ስምንት መቶ ሺህ ፓውንድ ለመተው የወሰነውን የአርሰናል ተጫዋች እናነሳለን። ምክንያቱ በጣም አነጋጋሪ ነው። እስከ 6 ሚሊየን ፓውንድ ሊያገኝበት ይችል ነበር። አርሰናል ምናልባትም ይሄን ስምንት መቶ ሺህ ፓውንድ ከፍሎ 6 ሚሊየን ፓውንድ የሚያገኝበት ኪሳራ ውስጥ ግን ይገባል አርሰናል በዚህ ዝውውር ላይ በባርሴሎና ስለሚፈልገው የአርሰናል አዲስ ተጫዋች የእንግሊዝ ስብስብን የተቀላቀለው ቡካዮ ሳካ አንድ ጉዳይን አሻፈረኝ ብሏል። በአርሰናል የመረጃ ክፍለ ጊዜያችን ተጨማሪ መረጃዎችን ለአርሰናል ደጋፊዎች እንደዚሁም እናጋራቸ ይሆናል። ማንቸስተር ዩናይትድ የመጀመሪያውን ፈራሚ አግኝቷል። የወልብሱን የፊት ሰለ ተጫዋች ማትዋስ ኩንሃን በዛሬ ዕለት ማንቸስተር ዩናይትድ አስፈርሞታል። ስለ ማቲያስ ኩንሃ በርካታ መረጃዎችን ይዘናል። ለዩናይትድ ደጋፊዎች ሰፋ ያለ ትንታኔ በዚህ ዝውውር ላይ እናነሳለን። ከዛ በተረፈ ግን ሰርጂም ራክቲፍ እና ሩበን አሞሪ መካከል ክፍተት ይፈጥራል የተባለ አንድ ጉዳይ ተፈጥሯል። ባለሀብቱና ባለቤቱ መካከል እንዲሁም ከሩበና ሞሪ ጋር ያለው ሰጥ አገባ ጉዳዩ መነሻው ምንድን ነው? እንዴትስ ሊፈቱት ይችላሉ? በሚል ጉዳይ ተጨማሪ መረጃዎች እየወጡ ነው። ምናልባትም የእሳቸውን የማንቸስተር ዩናይትድ ቆይታ በራሱ ሊወስን ይችላል እየተባለ ውዝግብ ነው። ለዩናይትድ ደጋፊዎች ተጨማሪ የቡድን ዜናም እንደዚሁ የምናደርሳችሁ ይሆናል። እስከ ፕሮግራማችን ፍጻሜ ዛሬም ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ለሀሳብ አስተያየታችሁ፣ ለድጋፋችሁ እጅግ እጅግ በጣም አድርገን እናመሰግናለን። ሁላችሁንም ማለት ነው። ዛሬም ላይክ እያደረጋችሁ እያበረታታችሁን ቆይታ አድርጉ። ሀገራዊ ጉዳዮችን ዛሬም እንደ ሁል ጊዜው አስቀድመን እንጀምር። ኢትዮጵያ ንግድ ባንክ ከ20 ዓመት በታች አትሌቲክስ ሻምፒዮና አጠቃላይ አሸናፊ ሆነዋል። ባለፉት ሰባት ቀናት በድሬድዋ ከተማ ሲካሄድ የቆየው የኢትዮጵያ ከ20ና 18 ዓመት በታች የአትሌቲክስ ሻምፒዮናን ነው በድል ያጠናቀቁት በ ናይጄሪያ ለሚደረገው የእድሜ እርከን ውድድር ኢትዮጵያን የሚወክሉ አትሌቶችን መምረጥና የውድድር እድል መፍጠርን ዓላማ አድርጎ በተካሄደው መድረክ ከ1100 በላይ አትሌቶች ተሳትፈዋል። በዛሬው ዕለት የመዝጊያ ስነስርዓቱ ተካሂዷል። ኢትዮጵያ ንግድ ባንክ በ248 ነጥብ ከ20 ዓመት በታች አጠቃላይ አሸናፊ ሆኗል። መቻል ሁለተኛ ደረጃን ይዞ ሲያጠናቅቅ፣ ኢትዮ ኤሌክትሪክ ሶስተኛ ደረጃን አግኝተዋል። ከ18 ዓመት በታች ደግሞ ኢትዮጵያ ስፖርት አካዳሚ በ279 ነጥብ በበላይነት አጠናቋል። ጥሩነሽ ዲባባ አካዳሚ ሁለተኛ፣ ኦሮሚያ ክልል ደግሞ ሶስተኛ ወጥተዋል። የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዚዳንት አትሌት መሰረት ደፋር ባለፉት ሰባት ቀናት የተካሄደው የታዳጊዎች ውድድር የተሳካ እንደነበረ ከኢትዮጵያ ቴሌቪዥን ጋርም በነበራቸው ቆይታ ተናግረዋል። እንደተስተዋለውም ያለው የእድሜ ተገቢነት ችግር ለማስተካከልም እንደሚሰራ በዛው እንግዲህ ተናግረዋል። ስለሆነም የድሜር ከኑን ጉዳይ በቀጣይም እናጣራዋለን ብለዋል። በአጠቃላይ ግን በኢትዮጵያ ንግድ ባንክ ከ20 ዓመት በታች በአጠቃላይ ደግሞ ከ18 ዓመት በታች ደግሞ የኢትዮጵያ ስፖርት አካዳሚ በበላይነት አጠናቀውታል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ወደ ቤተሰቦቻችን ቃል ስፖርት ላይ ናችሁ። በድጋሚ መልካም ቆይታ ተመኘን። የአውሮፓ ሻምፒዮንስ ሊግ የ2024 25 የውድድር አመት በፓርሰን ጀርሜን አሸናፊነት ከተጠናቀቀ በኋላ የአመቱ ምርጥ 11 ይፋ ተደርገዋል። አብዛኛዎቹ የተመረጡት ከፓርሰን ጀርሜን ነው። እና ድርሳችሁ ግብ ጠባቂ ደነሮማ ተመርጧል። የተከላካይ ስፍራ ተጫዋቾች ሶስት ናቸው። ማርኪኒዮስ ከፓርሰን ጀርሜን፣ ባስቶኒ ከኢንተር ሚላን፣ ኑኖ ሜንዲሽ ከፓርሰን ጀርሜን ሲመረጡ አራት የአማካይ ስፍራ ተጫዋቾች ላሚን ያማል ከባርሴሎና ቪታ ሚላኒሀ ከፓሪሰን ዠርሜን፣ ዴክላን ራይስ ከአርሰናል፣ ራፊኒያ ከባርሴሎና፣ ሶስቱ የፊት መስመር ቦታ ላይ አሽራፍ ሃኪሚ ከፓሪሰን ዠርሜን፣ ዲዛይር ዱዊ ከፓሪሰን ዠርሜን፣ ኦስማን ደምቤሌ ከፓሪሰን ዠርሜን ሆኖ በዛሬው ዕለት ተመርጧል። በ እንግሊዝ ከሚሳተፉ ቡድኖች ውስጥ አርሰናል አንድ አስመርጧል። የፍጻሜ ተፋላሚው ኢንተር ሚላን አንድ አስመርጧል። የግማሽ ፍጻሜ ተፋላሚው ባርሴሎና ሁለት አስመርጧል። የጎደለውን ቦታ ወይም የተቀረውን ቦታ በሙሉ ያጥለቀለቁት የሻምፒዮኖቹ የፓረስ ሰንጀርሜን ተጫዋቾች ናቸው። ፈረንሳዊ የፒኤስጂ የፊት መስመር ተጫዋች ኦስማን ዴምቤሌ የአውሮፓ ሻምፒዮንስ ሊግ የአመቱ ምርጥ ተጫዋች በመባል ተመርጧል። ኦስማን ዴምቤሌ በአመቱ በሻምፒዮንስ ሊግ ስምንት ግቦችን ሲያስቆጥር ስድስት አመቻሽቶ መቀበል ችሏል። ሌላኛው የቡድኑ አስደናቂ ተጫዋች እናም በአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ በሶስት ግቦች ላይ ተሳተፈው ዲዜር ዱይ በበኩሉ የአውሮፓ ሻምፒዮንስ ሊግ የአመቱ ምርጥ ወጣት ተጫዋች በመባል እንደዚሁ መመረጥ ችሏል። የዋንጫው ባለቤት ብቻ ሳይሆን በግል ክብርም ደረጃ የፓሪሰን ዠርሜን ተጫዋቾች የነገሱበት ነበረ። በታሪኩ የመጀመሪያ አውሮፓ ሻምፒዮንስ ሊግ ዋንጫን ያሳካው ፒኤስጂ ምሽት ድሉን ከደጋፊዎች ጋር በጎዳና ላይ ያከብራል። ፒኤስጂ ድል ክብረ በዓል በፓሪስ እውቅ እና ታሪካዊ በሆነው መንገድ ላይ ነው የሚካሄደው። አሁን ላይ የፈረንሳይ ፖሊስ በጎዳና ክብረ በዓሉ ላይ ከ110000 በላይ ደጋፊዎች መገኘት አይችሉም ብሏል። የድል ማክበሪያ ቦታው 110000 ሰዎች ገብተው ሲጠናቀቅ በደህንነት ምክንያት ዝግ እናደርገዋለን ብሏል። ከሰሞኑ የፓሪሰን ድልን ተከትሎ በፓሪስ ብቻ እስከዚህ ሰዓት ድረስ ሁለት ሰዎች እንግዲህ ህይወት ማለፍን ነግረናችሁ ነበር። በርካታ አደጋዎችም እየተፈጠሩ ይገኛሉ። ይህንንም የተመለከተው የፓሪስ ፖሊስ ከሺህ በላይ ሰዎች በዚህ ጎዳና ክብረ በዓል ላይ እንደማይታደሙና ጎዳናው ሲሞላ መንገዶችን እንዘጋለን ብለዋል። ነገሮች ትንሽ አስቸጋሪ ሆነዋል ከድል በኋላ በአውሮፓ ሻምፒዮንስ ሊግ ታሪክ የስፔን ቡድኖች ዋንጫውን ሀያ ጊዜ በመውሰድ አሁንም የሚስተካከላቸው የለም። ምስጋና ለሪያል ማድሪድ ይግባና አስራ አምስቱን ዋንጫ ወስደዋል። የተቀሩት በባርሴሎናም የተመዘገበ አለ። እንግሊዝ ሁለተኛው ሀገር ናት በርካታ የአውሮፓ ሻምፒዮንስ ሊግን በመውሰድ አስራ አምስት ኢታሊያ፣ አስራ ሁለት ሶስተኛ ጀርመን ስምንት ዋንጫ አላቸው። አራተኛ ኔዘርላንድ ስድስት ዋንጫ አምስተኛ ፖርቱጋል አራት ዋንጫ አላቸውም ስድስተኛ ናቸው እንደዚሁ በ ፍራንስ በኩል ሁለት ዋንጫ በመያዝ ማርሴይ እና ፓሪሰን ጀርሜን ወደ ሰባተኛ ከፍ ብለዋል። ሰርቢያ፣ ሮማኒያ እና ስኮትላንድ ሀገራት ደግሞ በክለቦቻቸው አማካኝነት አንዳንድ የአውሮፓ ሻምፒዮንስ ሊግ ዋንጫን ወስደዋል። ስፔኖችን በተለይም ሪያል ማድሪድን መፎካከር ግን በአውሮፓ ሻምፒዮንስ ሊግ እጅግ በጣም ከበድ ያለው ነው። የአውሮፓ ሻምፒዮንስ ሊግ ከተከታዩም በእጥፍ በላይ ዋንጫን የወሰደው ሎስ ብላንኮች ሪያል ማድሪድ እንደሆኑ ይታወቃል። በስተ መጨረሻ ዝምታውን የሰበረው ሮቤርት ሌዋንዶስኪ በቀጣዩ ውድድር ዓመትም በባርሴሎና እንደሚቆይ አስታውቋል። ቀደም ባለው ስፖርታዊ መረጃችን ላይ ስፖርቲንግ ዳይሬክተር ዴኮ በቀጣዩ ውድድር ዓመት ቪክተር ጌኬሬስን ታመጣላቸው ተብሎ ሲጠየቅ፣ የለም ከሮቤርት ሌዋንዶስኪ ጋር ነው የምንቀጥለው አጥቂ ያለን ማለታቸው ይታወቃል። ሮቤርት ሌዋንዶስኪን በተመለከተም ፋብሪዚዮ ሮማኖ ይዞት በወጣው መረጃ መሰረት ተጫዋቹ በሚቀጥለው የውድድር ዓመት የባርሴሎና ዘጠኝ ቁጥር አጥቂ ሆኖ እንደሚቀጥል እንደዚሁ ተረጋግጧል። ይገኛል በሚቀጥለው ውድድር ዓመት የማይቆይ ከሆነ መዳረሻ የሳውዲ አረቢያ ክለቦች ይሆናሉ ተብሎ ይታሰብ ነበረ። በርካታ ያሉ የሳውዲ ክለቦችም ፍላጎት ነበራቸው ሮቤርት ሌዋንዶውስኪን ለመውሰድ። ነገር ግን ተጫዋቹ 36 ዓመቱ ላይ ቢገኝም የመጨረሻ ዓመቱ ይሆናል የተባለበትን የባርሴሎና የመጨረሻ ዓመት በሚቀጥለው ውድድር ዓመት ከቡድኑ ጋር ያሳልፋል። ቴርሽቴገን በጁዋን ጋርሻ እየተነሱ ባሉ የዝውር ጭምጭምጣዎች ላይ ማንም ስለዚህ ነገር አላወራኝም፣ ግን ይሄ እኔን ምንም አያስጨንቀኝም። በቀጣይ ዓመት በዚሁ በባርሴሎና እንደምቀጥል አውቃለው። ለእኔ ሁኔታ ምንም አቋሜን አይቀየርም። ለቀጣዩ ሲዘን ደስተኛ ነኝ ብሏል። በቡድኑ ውስጥ ቦታ ሆነ በሼዝኒ ተነጥቋል። የቡድኑ ቋሚ ግብ ጠባቂ በቀጣይ ሆናል ተብሎ የሚጠበቀው ደግሞ ዥዋን ጋርሻን ከስፓኞል የማስፈረም ሂደቱ ቀጥሏል። ግብ ጠባቂው ግን በፍጹም አላደርገውም ብሏል። ስለ ዝውውሩ ምንም መረጃ የለኝም ብሏል። ባርሴሎኖች ግን ሁዋን ጋርሻን ከስፓኞል ለማስፈረም በቃል ደረ ከስምነት መድረሳቸው ይታወቃል። በቀጣይ ቀናት ውስጥም ባርሴሎና የግብ ጠባቂ ዝውውር ይጨርሳል ተብሎ ነው የሚጠበቀው። ቴርስቴገን እቆያለሁ እያለ ነው። የባርሴሎናን ውሳኔ በቀጣይ እንጠብቃለን። ቤልጅየማዊው የሪያል ማድሪድ ቁጥር አንድ ግብ ጠባቂ ቲቦት ኮርቷ ጉዳት እንዳጋጠመው ክለቡ ይፋ አድርጓል። ይህን ተከትሎም ቲቦት ኮርቷ በቀጣይ የቤልጅየም ብሔራዊ ቡድን ጨዋታ የሚያመልጡትም ይሆናል። ይሁን እንጂ ቲቦት ኮርቷ ለዓለም ክለቦች ዋንጫ ውድድር ዝግጁ እንደሚሆን ለክለቡ ቅርብ የሆኑ የዜና ምንጮች አረጋግጠዋል። ሪያል ማድሪድ ከ17 ቀናት በኋላ ከአልሂላል ጋር የመጀመሪያውን የዓለም ክለቦች ዋንጫ ውድድር ያደርጋል ወይም የመጀመሪያውን ጨዋታ ያደርጋል። በዛ ጨዋታ ላይ ቲቦት ኮርቷ ይገኛል ተብሎ ነው የሚጠበቀው። ሪያል ማድሪድ ሲባል ከሰሞኑ ደግሞ ምንሰማቸው የዝውር መረጃዎች ነበሩ። አሁን ደግሞ ወደ ለመዱት ወደ ታወቁበት የጉዳት ዝርዝር ተመልሰዋል። ቡድኑ በዚህ ዓመት እጅግ በጣም ከተቸገረባቸው ነገሮች አንደኛው የጉዳት ታሪኮ እንደሆነ ይታወቃል። ተረኛው ደግሞ ቲቦት ኮርቷ ሆኗል። ጣላዳ የተከላካይ ስፍራ ተጫዋች ፍራንሲስኮ ቸርቢ ብሔራዊ ቡድኑን ለመቀላቀል ፈቃደኛ ለመሆኑ ተረጋግጧል። የጣሊያን ብሔራዊ ቡድን አሰልጣኝ ሉቻኖ ስፓሌቲ አቸርቢ ላቀረቡለት ጥሪ ምላሽ አልሰጠም፣ እንደማይመጣም ዛሬ ጠዋት አሳውቆኛል ብለዋል። ጥሪ ያቀረብኩለት በሊጉ ያሳየውን ጥሩ አቋም ተንተርሼ ነው። ውሳኔውን ተቀብለን እንቀጥላለን ብለዋል ሉቻኖ ስፓሌቲ። የጣሊያን ብሔራዊ ቡድን በቀጣይ ከኖርዌይና ሞልዶቫ ጋር የዓለም ዋንጫ የማጣሪያ ጨዋታ እንዳለባቸው ይታወቃል። የዘንድሮ የውድድር ዓመት የጣሊያን ሴሪኤን በብዙ መንገድ ጥሩ አድርጎ የጀመረው ኢንተር ሚላን ፍጻሜው ጥሩ አይደለም የአውሮፓ ሻምፒዮንስ ሊግ ቁጭት ያደረበት ይመስላል ፍራንሲስኮ አቸርቢ በዛሉ ውስጥ የለም ይመስላል ከብሔራዊ ቡድን የቀረበለትን ጥሪ አልቀበለም ማለቱ ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት ከባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን ከቃል ስፖርት ዩቲዩብ ቻናል እየተከታተላችሁ ትገኛላችሁ። ከተወዳጁ የእንግሊዝ ፕሪምየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው ዕለታዊ ጥንቅሮችን እንሻገር። በድጋሜ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ለሀሳብ አስተያየታችሁ ግን በድጋሜ ምስጋናችን ከልብ ነው ብለናል። ብራይተን ከሰንደርላንድ ተጫዋች አስፈርመዋል። ብራይተን ከሰንደርላንድ ያስፈረሙትን ቶም ዋትሰን ክለባቸውን በዛሬው ዕለት መቀላቀሉን ይፋ አድርገዋል። ተጫዋቹንም እስከ ሰኔ 2029 የሚያቆይ ውል አስፈርመውታል። ቤን ጃኮብስም ተጫዋቹ የመጀመሪያው የብራይተን ብራይተን ኤንድ ሆቫልቬን ተጫዋች መሆኑ በዛሬ ዕለት ተረጋግጧል። ፋቪያን ሁዝለርም የመጀመሪያ ፈራሚዎች ሆነ በዛሬ ዕለት አገኝተዋል። የዓለም ክለቦች ዋንጫ ተሳታፊው ማንቸስተር ሲቲ በቀጣይ 24 ሰዓት አሊያም 48 ሰዓት ውስጥ ሁለት ዝውውሮችን ለመጨረስ እየሰራ ነው። የመጀመሪያው ሪያን ቸርኪ ነው። ሪያን ቸርኪን ከኦሎምፒክ ሊዮን ጋር ለማስፈረም በቃል ደረጃ ከስምምነት ደርሰዋል። ዝውውሩ ይህም በ24 ሰዓቶች ውስጥ ይጠናቀቃል ብሏል ፋብሪሲ ሮማኖ። ሌላኛው የሚጠበቀው ዝውውር ታይጃኒ ራይንጀርስ ነው። ይህንንም ተጫዋች ለማስፈረም በ48 ሰዓት ውስጥ ይጠናቀቃል ተብሏል። ስለዚህ ማንቸስተር ሲቲ በቀጣይ ለዓለም ክለቦች ዋንጫ በሚያደርገው ውድድር ላይ ከኦሎምፒክ ሊዮን ሪያን ቸርኪን ከኤስ ሚላን ታይጃኒ ሬንጀርስን የቡድኑ አካል እንደሚያደርግ በዛሬው ዕለት አረጋግጧል። 24 ሰዓት አሊያም 48 ሰዓት ባልሞላ ጊዜ ውስጥ ማንቸስተር ሲቲ የሁለቱንም ዝውውር እንደሚጨርስ ነው የተረጋገጠው። መረጃውን ፋብሪዚዮ ሮማኖ አጋርቶታል። የሲቲ ተጫዋቾችን የመግዛት ሂደት የአሁኑ የክረምት የመጀመሪያቸው አይደለም። ገና ከጥር ጀምሮ ማስፈረም እንደጀመሩ ይታወቃል። ኦመር መርሙሽ አምጥተውት በጣም ኢፌክቲቭ ነበር። አሁን ደግሞ እንደ ሪያነ ቼርኪና ታይጃኔ ሮንጀርስ በትልቁ ይጠበቃሉ። ቼልሲዎችም በተመሳይ ለዓለም ክለቦች ዋንጫ ራሳቸውን እያጠናከሩ ይገኛሉ። በተለይም ይህንን ዋንጫ መጀመሪያ አካባቢ የመሳተፍ ፍላጎት የነበራቸው ክለቦች ጥቂት ነበሩ፣ እንደም ዋና ቡድናቸውን ይዘው ላይመጡ ይችላሉ የሚል ስጋት ነበረ። አሁን ግን በርካታ ትልልቅ ክለቦች ይህንን ዋንጫ ለማንሳት እንደሚፋለሙ ቃል ከገቡ በኋላ ቼልሲዎችም በዚህ ውስጥ አንደኛው ናቸው፣ ዋንጫውን ለማንሳት እንደሚፋለሙ አረጋግጠዋል። ስለሆነም ቼልሲዎች ይህንን ዋንጫ ለማንሳት ቡድኑን ለማጠናከር ዝውውሮችን ይፈጽማሉ። የማንቸስተር ዩናይትዱን አሌሃንድሮ ጋርናቸውን ሁኔታ እየተከታተሉ ነው። በቀጣይ ቀናትም ወኪሉን ለማነጋገር እቅድ ተይዟል። 40 ሚሊየን ፓውንድ በዩናይትድ በኩል እንደተለጠፈበት ይታወቃል። እዚህ ዝውውር ላይ ሌላኛውም በፕሪሚየር ሊጉ ሲጫወት የነበረ ለማሬስካም አዲስ ያልሆነው ሰው በሲቲ ቤት በደንብ ይተዋወቃሉ። ሊያም ዴላፕ ከሰዓታት በኋላ ምርመራውን ያደርጋል ተብሏል። ስለሆነም ይዝውውር ኦልሞስት በ12 ሰዓት ውስጥ እንደሚጠናቀ ነው የተረጋገጠው። ሊያም ዴላፕ አዲሱ የቼልሲ ተጫዋች ሆኖ በ12 ሰዓት ውስጥ ፌርማውን ያኖራል፣ የሕክምና ምርመራውን ያደርጋል። በዛው ቼልሲዎች በፕሪሚየር ሊጉ ልምድ ያለውን ሌላ አጥቂ አምጥተዋል በ ቀጣይነትም በሊያም ዴላፕ ይቆማል ተብሎ አይታሰብም። የቼልሲ አጥቂዎችን የማምጣት ፍላጎት በቀጣይ ውድድር ዓመት ግን ቼልሲ ቤት የአዲስ ፈራሚዎች ቁጥር እንደሚጨምር ስለሚታወቅ ከአስር 10 እስከ 15 ያሉ በብዛት ደረጃ ማለት ነው። ከ10 እስከ 15 የሚደርሱ ተጫዋቾችን ከቡድኑ ይለቃሉ ተብሎ ይታሰባል። በዚህ ውስጥም በውሰት በተለያዩ ክለቦች ያሉ ተጫዋቾችን በቋሚነትም የመልቀቅ ዕቅድ በቼልሲ በኩል እንዳለን የተረጋገጠው። በስተ መጨረሻም ሊቨርፑሎች አጠቃላይ ዝውውር ሂሳብ 18 ሚሊዮን ፓውንድ በሚደርስ ቅድመ ክፍያ ግን 125 ሚሊዮን ፓውንድ ግብ ጠባቂያቸው ኮሆማኒኬለርን ሸጠውታል። ኮማኒኬለር ኬለር ወደ ብሬንትፎርድ ያቀናል። የሊቨርፑልና የኮማኒ ኬለር ጉዞ በዛሬው ዕለት አብቅተዋል። አየርላንዳዊ የ6 ዓመት ግብ ጠባቂ 2015 ክረምት ከሀገሩ ክለብ ሪንግማሆን ሬንጀርስ ነበረ፣ በ16 ዓመቱ ሊቨርፑልን የተቀላቀለው ለሊቨርፑል ከአንደር 18 ወይም ከ18 ዓመት በታች የክለብ አካዳሚ ቡድን ጀምሮ እስከ ዋናው ቡድን ድረስ መጫወት የቻለ ግብ ጠባቂ ነው። አየርላንዳዊ ግብ ጠባቂ ቋሚ ሆኖ ለትልቅ ክለብ የመጫወት አቅም ያለው ግብ ጠባቂ ነው። ሆኖም ግን የአሊሰን ቤከር መኖር በቡድን ውስጥ ቋሚ እንዳይሆን አደርጎታል። እናም በቋሚነት ወደሚጫወትበት ክለብ ያመራል ተብሎ ሲጠበቅ ነበር። በስተ መጨረሻ የቶማስ ፍራንክን ቡድን ብሬንትፎርድን ተቀላቅሏል። ማርክ ፍሊከንን በመተካት ማለት ነው። ማርክ ፍሊከን ቀደም ባለው መረጃችን በሰበር እንዳደመጣችን፣ ማርክ ፍሊከን ብሬንትፎርድን ለቆም የኤሪክ ቴንሃጉን ባየር ሊቨርፑሰንን ተቀላቀለ። በሰዓታት ውስጥ ወዲያው ማለት ነው። ከሊቨርፑል ካኦሚን ኬለርን ብሬንትፎርዶች አስፈረሙና ይሄ ዝውውር ለየት የሚያደርገው ሁለቱ ዝውሮች በሰዓታት ውስጥ መፈጸማቸው ዝውውሩን ትንሽ ለየት ያደርገዋል። ሜሎስ ኬርኪዝ ከሊቨርፑል ጋር ስሙ ስለመያያዙን ምላሽ እንዲሰጥ ከጋዜጠኞች ጥያቄ ቀርቦለት ነበረ። ሚዲያ ላይ የሆነ ነገር ሾልኮ ይወጣል የታወቀ ነው። ነገር ግን እንዴት እንደሚወጡ እኔም አላውቀም ብለዋል። በተመሳይ ሰዓት ግን በቡድን ውስጥ በላቀ ደረጃ ሲጫወቱ ዜና ይሰራባል ከዛም ከዛን ጋዜጦች ላይም ፊቴ መታየት ይጀምራል። እናም ሁሉም ስለ አንተ ማውራት ጀምረዋል ብለዋል። እኔንን እንደ ማበረታቻ አድርጌ ነው የማየው። ይህ ሁሌ እኔን መስበር አይችልም። ጉራም አይሰጠኝም። ነገር ግን ይህ ራሴን ዝቅ እንዳደርግ ከመጠን በላይ ራስ ወዳድ ወይም ጉረኛ እንዳልሆን ይረዳኛል። እናም ራሴን እንዳበረታታም ይጠቅመኛል። ከሊቨርፑል ጋር ስሜ መያያዙ በእውነቱ እጅግ በጣም ጠቅሞኛል ብሏል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ሊቨርፑሎች ከነገ ጀምሮ በተጫዋቹ ዙሪያ ከበርንሞዝ ጋር ድርድር ያደርጋሉ። በርንመዞች ሜሎርክስ ኬርኪዝን ፈልጎ ለሚመጣ 45 ሚሊዮን ዩሮ እንፈልጋለን ማለታቸው ይታወቃል። ስለሆነም ተጫዋቹ ለሊቨርፑል የመጫወት ፍላጎት አለው። በገደምዳሚውም ቢሆን ሀሳቡን እንደወደደው ተናግሯል። ሊቨርፑሎች በነገው ዕለት የመጀመሪያ ድርድራቸውን ያደርጋሉ። ኒኮላስ ፍሉከርግ ስለ ዌርዝ ሀሳቡን አጋርቷል። የትም ብሄድ በጣም ጥሩ ይሰራል ብዬ አስባለሁ እና ወደ ሊቨርፑል ከሆነ የሚሄደው በእርግጠኝነት ይህንን ቡድን ወደፊት እንደሚያመጣ እርግጠኛ ነኝ ብሏል። ሊቨርፑል በእንግሊዝ ፕሪሚየር ሊግ በጣም ጠንካራው ቡድን ነው ያለው። ፍሉከርክ እና ፍለረን ወርዝ ወደ ሊቨርፑል ለማምራቱ ተገቢ ነው ብያሰባለው እሱም ቡድን ውስጥ ምርጡ ተጫዋች ይሆናል ብሏል። በርከት ያሉ ጀርመናውያን እና የጀርመን ብሔራዊ ቡድን አሰልጣኝ ዩሊያን ኔግል ሰማኒ ጭምር ወደ ሊቨርፑል ለተጫዋቹ መምጣቱን ወደውታል። ነገር ግን በሊቨርፑል ና በሊቨርፑልሰን መካከል የሚደረገው የዋጋ ጉዳይና የዝውውር ሂሳብ ጉዳይና የክፍያ የቀመር ጉዳይ አሁንም ድርድሩ እንደቀጠለ ነው። ተጫዋቹ በጀርመን ብሔራዊ ቡድን እንደሚገኝ ይታወቃል። ጆርጂኒዮ የክለቦች ዓለም ዋንጫን ከፍላሚንጎ ጋር ለመሳተፍ ከፈለገም በአርሰናል ስምንት ሺህ ፓውንድ ደሞዝ መተው አለበት፣ አጠቃላይ ከነ ጨምሮ የሚከፈለውን። አሊያም ፍላሚንጎ ጆርጂኒዮን ለዓለም ክለቦች አንጫ መውሰድ ከፈለገ ስድስት ሚሊየን ፓውንድ ለአርሰናል መክፈል ይጠበቅበታል። በሂሳባዊ ስሌት ካየነው ነው፣ ፍላሚንጎች ሞኝ ይሆናሉ ተብሎ አይታሰብም። ለአርሰናል ስድስት ሚሊየን ፓውንድ ከሚከፍሉ የሚተወውን ስምንት00 ፓውንድ ከፍሎም ተጫዋቹን የገላቸው ማድረግን ነው የሚመርጡት። ተጫዋቹ ለፍላሚንጎ ለመጮት ፊርማውን እንዳኖረ ይታወቃል። ነገር ግን የደሞዝ ጉዳይም በተመለከተ ይህን ወር ማን ይከፍሏል? ጥቅማ ጥቅሙን ጨምሮ የሚለው ልክ የአርኖልድ ዝውውር ወደ ሪያል ማድሪድ እንደሆነው ማለት ነው። በነፃ ቢዘዋወርም አርኖልድ በሪያል ማድሪድ ግን በነፃ ሲያስፈርም የሁለት ወር ደሞዝ ችሎ ያልተከፈለውና ቀጣይ የሚከፈለውን የሁለት ወር ደሞዝ ችሎ የፊርማ ጉርሻ ከፍሎ እንደሆነ ይታወቃል። ስለዚህ ፍላሚንጎች ለአርሰናል 6 ሚሊዮን ፓውንድ ካሳ ከሚከፍሉ 800 ፓውንድን ለመክፈል እያቀዱ ነው ተብሏል። ጆርጂኒዮ የሚተባበራቸዋል ተብሎ ነው የሚታሰበው። ተጫዋቹ ደግሞ በዓለም ክለቦች ዋንጫ መጫወት መፈለጉም ለክለቡ ለፍላሚንጎ ጥሩ አጋጣሚ ፈጥሮለታል። ቶማስ ፓርቴ ለማስፈረም የሳውዲ አረቢያ ክለቦችና ባርሴሎና ፍላጎት እንዳላቸው ይታወቃል። በተለይም የስፔኑ ክለብ ባርሴሎና ከፓርቴ ወኪል ጋር ተጫዋቹን በነፃ ማግኘት ስለሚቻልበት ጉዳይ አስቀድመው ድርድር አድርገዋል ወይም ውይይት አድርገዋል። አርሰናል ተጫዋቹን ለማስፈረም ፍላጎት አለው። ቢሆንም ግን ባርሴሎና ፓርቴ ላይ ያለው ፍላጎት እውነተኛ መሆኑን ተከትሎ ውዱን ለማራዘም ጫና ውስጥ ከቶታል የተባለው ቶማስ ፓርቴ ከአርሰናል ጋር እጅግ በጣም አስደናቂ ውድድር አመትን ካሳለፈ በኋላ ከቀድሞ አሰልጣኛቸው አርሰን ቬንገር እስካሁኑ አሰልጣኝ ማይከል አርቴታ ተጫዋቹ ባርሰናል እንዲቆይ ይፈልጋሉ። ተጫዋቹን ፍላጎት አለው፣ ግን የባርሴሎናም ከውስጥ እየሰሩ ያሉት እንቅስቃሴ ጫና ሳይፈጥርበት እንዳልቀረ ነው እየተዘገበ የሚገኘው። ምናልባትም በባርሴሎና እና በወኪሉ መካከል እንግዲህ ከመጋረጃ ጀርባ እየተደረገ ያለው ውይይት የሚሳካ ከሆነ ምርጫው ባርሴሎናም ሊሆን ይችላል የሚል ስጋት በአርሰናል በኩል አለ። ዴክላን ራይስ፣ ቡካዮ ሳካ እና ሉዊስ ስኬሊ በስፔን የሚደረግ የመኪና ውድድር ለመታደም ከእንግሊዝ ብሔራዊ ቡድን ስብስብ ጋር ጉዞ አድርገዋል። የእንግሊዝ ብሔራዊ ቡድንም ተቀላቅለዋል። ለተጫዋቾቹ ታዲያ በዚህ ላይም ይህንን የመኪና ውድድር ለመታደም ቡካዮ ሳካ ሲገኝ በቀጥታ ስርጭት እያስተላለፈ ከሚገኙ ጣቢያዎች አንደኛው ስካይ ስፖርት ነበረ። የስካይ ስፖርት ጋዜጠኞችም ማይካቸውን ወደ ቡካዮ ሳካ ዞር ቢያደርጉም ቡካዮ ሳካ ለተጠየቁ ጥያቄ ምላሽ መስጠት እንደማይፈልግ በሰውነት እንቅስቃሴ በመግለጽ ጋዜጠኛውን ትቶት አልፏል እናም ከጋዜጠኞች ለቀረበለት ጥያቄ ነው አሻፈረኝ ያለው ቡካዮሳካ በዚህ ሰዓት ተጫዋቾች እየተዝናኑ ይገኛሉ በሀገራት ደረጃም ጥሪ የቀረበላቸው ተጫዋቾች ወደ ሀገራቸው ሄደዋል ቀሪዎቹ ደግሞ በዝውውር መስኮቱ ላይም ክለብ እያፈላለጉ እንደሆነ ይታወቃል ከዚህ ውስጥ ያርሰናል ተጫዋቾች ወደ ብሔራዊ ቡድን ለግዳጅ ከሄዱት ውስጥ ይጠቀሳሉ ማንቸስተር ዩናይትድ የመጀመሪያውን ፈራሚ ማቲያስ ኩናን በዛሬ ዕለት አስፈርመናል ስሙልን ብለዋል። ብራዚል የተጫዋች ማቲያስ ኩና በማንቸስተር ዩናይትድ ቤት ለአንድ ተጨማሪ ዓመታት የማቆየት አማራጭን ያካተተ የአምስት ዓመት ኮንትራት ፈርመዋል። ማንቸስተር ዩናይትዶች የውል ማፍረሻውን 62 ነጥብ 5 ሚሊየን ፓውንድ ለወልቭስ ለመክፈል አስቀድሞ ከስምምነት እንደደረሱ ይታወቃል። ተጫዋቹ ከብሔራዊ ቡድን ግዳጅ ሲመለስ ሌሎች የወረቀት ስራዎችን እንደሚሰራም ተረጋግጧል። ማቲያስ ኩና በዚህ ሲዝን ያለውን ቁጥራዊ መረጃ ካየን 32 ጨዋታ፣ 15 ግብ፣ 6 አሲስት፣ 71 ጥፋቶችን ያሸነፈ፣ 61 የተሳኩ ታክሎችን የወረደ፣ 57 የግብ ዕድሎችን የፈጠረ የመጀመረው የማንቸስተር ዩናይትድ የ2024/25 የውድድር ዓመት የክረምት ፈራሚ ሆኖላቸዋል። ማቲያስ ኩና በዚህ ሲዝን በፕሪሚየር ሊግ ያለ ፔናልቲ 15 ግቦችን አስቆጥሯል። ይሄ ለየት ያለ ኳሊቲ እንዳለው ማሳያ ነው። የማንቸስተር ዩናይትዱ የፌተሰር ተጫዋች ራስመስ ሆይሉንድ፣ ጆሽዋ ዜርኪዝ፣ ብሩኖ ፈርናንዴዝ፣ ሜሰን ማውንት በጋራ ፍጹም ቅጣት ምትን ብንቀንስባቸው እነኚህ ተደምር ያስቆጠሩት ግብ 13 ብቻ ነው። የስንት ተጫዋቾች ሆይሉንድ፣ ዜርኪዝ፣ ብሩኖ፣ ሜሰን ማውንት አራቱ ተጫዋቾች በጋራ ከፍጹም ቅጣት ምትውጭ ያስቆጠሩትን ብንደምር ከአንድ ማቲያስ ኩና ጋል መስተካከል አይችሉም። እንደዚህ አይነት ተጫዋች ነው ማንቸስተር ዩናይትድ ያስፈረሙት። ተጨማሪ መረጃዎችን ግን እንንገራችሁ። የተወሰነ ነገር ስለ ማቲያስ ኩና ምናልባት ለዩናይትድ ደጋፊዎች አንደኛ ማቲያስ ኩና በፕሪሚየር ሊጉ አስራ አምስት ግብ አስቆጥሯል። ስድስት አሲስት አለው። ሁለተኛ ነገር ማቲያስ ኩና ባጫወት ስታይል ከፍጹም ቅጣት ምት ውጪ ብዙ ጊዜውን የሚያጠፋና ኳስን አደራጅቶ ወደ ፍጹም ቅጣት ምት የመግባት በጣም የተለየ ኳሊቲ አለው። በሶስተኛ ደረጃ ተጫዋቹ በጣም የሚደነቅበት ነገር ዘጠናውን ደቂቃ ተሯሩጦ የመጫወት አቅሙ ነው። በተለይም ከብሩኖ ፈርናንዴዝ ጋር ይሄንን ተጫዋች ማጣመር ለዩናይትድ የተለየ ጥቅም አለው። ብሩኖ ፈርናንዴስ ቶሎ ቶሎ ኳሶችን በመልቀቅ ይታወቃል። ማትያስ ኩና ደግሞ ኳስን ይዞ ወደ ተቃራኒ ፍጹም ቅጣት ምት ውስጥ በመግባት ጣም የተሻለ ኳሊቲ አለው። በጣም የተቀራረበ የሚመስል ቁጥር ያላቸውም ግን በተለያየ አጫወት ስታይል የሚጫወቱ ሁለት አስር ቁጥሮችን ማንቸስተር ዩናይትድ ያገኛል ማለት ነው። ከብሩኖ ፈርናንዴዝ ረጃጅምና ኢላማቸውን የጠበቁ ኳሶችን ሳጥን ውስጥ ያገኛሉ። ከኩነሃ ደግሞ ኳስን ወደ ሳጥን ውስጥ ይዞ የመግባትን ኳሊቲ አንድ ላይ አጣምሮ መያዝ ለዩናይትድ ይጠቅማል። ግን ብሩኖ ፈርናንዴዝስ በዩናይትድ ይቆያሉ ወይ? እስከዚህ ሰዓት ድረስ ምላሹ አልታወቀም። በጉጉት ይጠበቃል። የማንቸስተር ዩናይትድ የመጨረሻ ውሳኔ በእርግጥ በተጫዋች ውሳኔ ነው የሚደረገው። ዩናይትድ ውሳኔ የሚሆነው የመጣለትን ክፍያ አልቀበልም ካለ፣ ግን ደግሞ ብሩኖ ፈርናንዴዝ እጫወታለሁ ካለ ነው ለዩናይትድ። ስለዚህ የብሩኖ ፈርናንዴዝን ምላሽም እየተጠባበቀን እንገኛለን። ከዚህ ጋር በተያያዘ ዘሰን ስፖርት ሰርጂም ራክሊፍ እና ሩበን አሞሪ መካከል ትልቅ ልዩነትን ሊፈጥር ይችላል ብሏል። ብሩኖ ፈርናንዴዝ ሰርጂም ራክሊፍ ለገንዘብ ሲሉ ያላደረጉት ነገር የለም። እንደሚታወቀው ለገንዘብ ሲሉ ብዙ ነገር ያደረጉት ሰርጂም ራክሊፍ ብሩኖ ፈርናንዴዝን ለገንዘብ ሲሉ ይሸጥ ካሉ ከሩበን አሞሪ ጋር ልዩነት ይፈጠራል ተብሏል። እንደ ዘሳን ስፖርት ዘገባ ከሆነ ሩበን አሞሪ በስኳድ ውስጥ ልምድ ያለውና በጥራት ይጫወትልኛል ብሎ የሚያምነው የሀገሩ ልጅ ብሩኖ ፈርናንዴዝ ነው። ስለዚህ በሩበን አሞሪ በኩል ተጫዋቹን የማቆየት ቅድመ ሁኔታን የተቀመጠው አስቸጋሪ ነገር ካልተፈጠረ በስተቀር ነገር ግን ሰርጂ ብራክሊፍ በዚህ ውስጥ ጣልቃ ገብተው ከብሩኖ ፈርናንዴዝ 100 ሚሊየን ፓውንድ አሊያም እንደ አልሂላል ፍላጎት እንደ አልሂላል ውሳኔ ከሆነ ዩናይትድ ከዚህም በላይ የተወሰነ ጭማሪ ከጠየቀን ከፍላለን ስላሉ ያንን ገንዘብ ብለው ብሩኖን ከሸጡ ምናልባትም በባለ ሀብቱና በአሰልጣኙ መካከል ክፍተት ሊፈጠር ይችላል እየተባለ ነው። በእርግጥ ዩናይትድ ደጋፊዎችም የብሩኖን መሄድ የብሩኖን መልቀቅ አይፈልጉም። ግን ደግሞ እንደ ፓርሰን ጀርሜን ያለ ክለብ ሜሲኒም ኔማርንም ኬሊያን ምባፔንም ከለቀቀ በኋላ ለዘመናት የተመኙትን የአውሮፓ ሻምፒዮንስ ሊግ ዋንጫም አግኝተውበታል። ዩናይትድ የትኛውን አማራጭ በብሩኑ ላይ ይወስዳል? በቀጣይ ይጠበቃል። ቃል ስፖርቶች ነበርን። ተጨማሪ መረጃዎችን እናድረስ ብለን መተን አደረስናችሁ። ናችሁ ለሀሳብ አስተታችሁ አስቀድመን አመስግነናል። በእውነት ከልብ ነው የምናመሰግነው። ላይክ ማረግን እንዳይረሳ፣ በዛውም እንዲሁ ቤተሰቡን ካሻችሁ ሰብስክራይብ አድርጉን። መረጃዎቻችን እንደለቀቅን እንዲደርሳችሁ ማለዳ አንድ ሰዓት፣ ምሽት ሁለት ሰዓት። ከዛ እናንተ ውድ አድማጮቻችን የዶር ምልክቷን ከተጫናችሁ ወዲያው መረጃ ይደርሳችኋል። እለተሁድ ምሽት ከቃል ስፖርት ዩቲዩብ ቻናል የሳቱ መረጃዎቻችን እዚህ ጋር ተቋጩ።